አሰላሙ አሌይኩም ራህመቱላሂ ወበረካቱ። እንዴት ናችሁ? የቲክቶክ ተከታታዮች እኔ ደናልኝ። አልሀምዱሊላህ ዛሬ አንድ ቪዲዮ በ ቲክቶክ ሲዘዋወራ የሆነና ስለዚህ ድስት አጠቃቀም በተለይ አዲስ የመጣችሁ ከጠለብ ለመጡ ልጆች ሼር አድርጉላቸው ማለት ነው። ምንም ነገር የሚያውቁት መረጃ የላቸውም፣ ስለዚህ ድስት አጠቃቀም ማለት ነው። ይሄ ድስት በጣም አደገኛና ከምታስቡት በላይ አደጋ ያደርሳል። በተለይ የማዳም ቅመሞች ምግብ በምትሰሩበት ሰዓት አብዛኛው አረቦች ለስጋ መስሪያነት ቶሎ እንዲደርስላቸው በአምስት ደቂቃ ይሄንን ይጠቀማሉ። የማትችሉት ከሆነ አልችልም ዝም ብላችሁ ለማዳሞቻችሁ ንገሯቸው ማለት ነው። እንደሚያቅ ሰው ሆናችሁ፣ እንደሚችል ሰው ሆናችሁ በዚህ ድስት እጠቀማለሁ ምትሉ ከሆነ ከመፈንዳቱም አልፎ በእናንተም ላይ ጉዳት ያደርሳል። ቤት ሁሉ እስከ ማቃጠል ይደርሳል ማለት ነው። አጠቃቀሙ ምንድን ነው? እቺ ግደር፣ እቺ ትንፋሽ ማስወጫዋ ናት የዚህ ማለት ነው። የዚህ ይሄ የዚህ እንትን ግጣሟ ናት ማለት ነው። እኔ አሁን እየሰራውበት አይደለም፣ ያው ለእናንተ ላሳያችሁ። ያን ቪዲዮ ካየሁኝ በኋላ በጣም ነው እየዘገነነኝ ማለት ነው። በተለይ አዳዲስ የመጣችሁ ከጠለብ የጠፋ ከጠለብ የመጣችሁ የኢትዮጵያ ከዳማዎች ወይም የማዳም ቅመሞች እና ምን ለማለት ፈልጌ ነው፣ ወላሂ ቪዲዮን ካየሁ በኋላ በጣም ነው የዘገነነኝ ማለት ነው። ድስቱን እንዴት አድርጎ እንደፈነዳና ቤት እንዳቃጠለ እንትን አይቼ ማለት ነው። እና ለልጆች በተለይ ጠለብ ያላችሁ ልጆች ላይ ሼር አድርጉላቸው። ይሄ ድስት አጠቃቀሙ ያኔ እዚህ ውስጥ አሁን ለምሳሌ በቀጣጣውን ሁሉ ነገር ቅመማ ቅመም ባህራቱን ምኑ ምኑ ከጨመራችሁ በኋላ ከተጨመረ በኋላ ሁሉ ነገር ጨዋችሁንም ያኔ ዳግመኛ ላለመክፈት ማለት ነው። ጨውም የምታረጉ ከሆነ ጨዋችሁን ካረጋችሁ በኋላ ትዘጉታላችሁ ማለት ነው እቺ ትዘጋለች ስትዘጉም፣ አንዴ ከዘጋችሁት በኋላ ደጋግማችሁ መከፋፈት አይጠበቅባቸውም። ምክንያቱም አደገኛ ነው ማለት ነው። እንትኑ አደገኛ ነው፣ ድስቱ በጣም አደገኛ ነው ማለት ነው። እቺን እንዲህ ከዘጋ ነው ከተዘጋችው በኋላ በቃ። አሁን በደንብ አልዘጋዋትም፣ ግን እቺን ስታሽከረክሯት ወደ ላይ ከፍ ከፍ ከፍ ከፍ እያለች እንደዚህ ትመጣለች። በጣም ታጠብቁታላችሁ። እቺን ክዳ ነው ማለት ነው። እቺ በደንብ ከጠበቀች በኋላ ሀላ ሳሁን ዳግመኛ ወይ ቅመም ወይ ባህራት ምናምን ለመጨማመር አንከፋፍተውም። ከዛ እችኛ ቅድም ያሳየኋችሁ አሁን ዘግተናል። ይኸው አይንቀሳቀስም። አያችሁ ዝግ ነው። እሳት ላይ ሆኑ ራሱ ማንቀሳቀስ አይጠበቅም። እንዳታንቀሳቀሱት እና እቺ ደቂቃውን አይታችሁ መብሰሉን እርግጠኛ ስትሆኑ ትንፋሿን በዚች ቀስ እያደረጋችሁ ከፍ ታደረጋላችሁ። በሆነች ማንኪያ ወይም ማማሲያ ነገር እንዲዛችሁ ትንፋሹ እስኪወጣ ትጠብቁታላችሁ። ትንፋሹን ጨርሶ መውጣቱን ስታረጋግጡ እችን ክዳኑን ታነሱና ቆጭ ታረጋላችሁ። አሁንም ሌላ ድምፅ እዚ ውስጥ እየተሰማችሁ ከሆነ ማለት የሆነ እሺ የሚል ያልበረደ ነገር የሚሰማችሁ ከሆነ ዝም እሳቱን አጥፍታችሁ ዝም ትሉታላችሁ። ጸጥ ብሎ ድምፁ እስኪቀንስ ማለት ነው ማለት ድምፁ እስካናካቴው ጥፍት ብሎ እስከሚጠፋ ዝም ትሉታላችሁ እንዳትነካኩት ምንም ነገር እንዳታረጉ ጨርሳችሁ ድምፅ ምንም አይነት ድምፅ አይሰማም ብላችሁ ስታስቡ እችን ቅድም የዘጋ ነው ቀስ እያረጋችሁ እያላላችሁ እያላላችሁ ቀስ ብላችሁ ክዳኑን ተነሳላችሁ ማለት ነው ስለዚህ አሁን ቅድም እንደዘጋናት አሁን እየከፈትኩኝ ነው ማለት ነው። አሁን እያላላኋት ነው። አሁን እየተከፈተ ነው። እንደዚህ የሚከፍተው ያው ድምፁ ጨርሶ ሲጨርስና እንትን ምንም አይነት ትንፋሉት ወይም ትንፋሽ እንዳል እንደሌለው እርግጠኛ ስለሆንኩኝ ነው ማለት ነው። ከዛ ሀላስ አሁን እንደዚህ እንከፍታለን ማለት ነው። እና አትቸኩሉ ስትሰሩ። ከገደናችሁ በኋላ እኔ በጣም የዘገነነኝ ቪዲዮን ካየው በኋላ በተለይ አዳዲስ የመጣችሁ ልጆች ጥንቃቄ አድርጉ፣ ለልጆች ሼር አድርጉላቸው። ድስቱ እንስሀፍ ላይ እያለ እንፋሎቱ እየጮኸ ገና ምንም ነገር እንትን ሳይባል ድስቱን ለመክፈት እሞክራለሁ ብቲ ሕይወትሽንም የቤቱን ሰው ሕይወት ነው እንዳለ የምታሳጩ ቤትም ይቃጠላል። እቺም ቶሎ ብለሽ ብድግ አታረጊያትም። እንደዚህ ከተደረገ በኋላ ቀስ እያረግሽ ቀስ እያረሽ ከዛ ትንፋሹ በደንብ እስኪቀንስ ከፍከፍከ ታደርጊዋለሽ ወደ ላይ እንጂ እንደ መጣሽ ኋላስ በሰለ ብለሽ ድስቱንም እሳት ላይ እያለ ይሄም እንፋሎቱ እዛው እየጮኸ መጣው ከፈትኩ ብቲ አደጋ አለው። እና ያወቁትን ማሳወቅ ምንድን ነው የሚባለው? እውነት ምግብ እስከ ታፍሶ እስከምሰራ አልጠበኩኝም ማለት ነው። ቪዲዮ በጣም ነው ያስጨነቀኝ። ድስቱ እንዴት አድርጎ እንደሚፈነዳ አይቼው፣ ከዛም በፊት አውቀው አለው። ግን የዛሬው ደግሞ ሳየው አዳዲስ ልጆች ናቸው እንደዚህ እያደረጉ ስላሉ ለእነሱ ብዬ ነው እየሰራሁ ያለሁት። ይሄን ቪዲዮ ሼር አድርጉላቸው። ይሄ ድስት እንደቀላል እንዳታዩት። የማዳም ቅመሞች ዬ የማትችሉትን አልችልም በሏት። ይሄን ጊደር መስራት ትችያለሽ ወይ? በዚህ ጊደር ካለችሽ ማዳምሽ፣ እኔ ይሄ ጊደር አላቅበትም ያታለሽ፣ አይ ኧረ ችግር የለውም እችላለሁ። እንደሚችል ሰው ሆነሽ ግን እዚህ ውስጥ ከገባሽ ለህይወትሽም አደጋ ነው፣ አጠቃቀሙን ካላወቅሽ ማለት ነው። አጠቃቀሙ ግን ካወቃችሁ ችግር የለውም። ያው እንደምትሰሩ ትሰራላችሁ እና ማዳም ቅሚያዎችዬ አደራችሁኝ በዚህ ድስት ዙሪያ በጣም ትኩረት ስጡበት። እንደቀላል የሚታይ ድስት አይደለም። በጣም አደገኛ ድስት ነው። አጠቃቀም ላይ በጣም ወሳኝነት አለው የዚህ ድስት አጠቃቀም ማለት ነው እና የማትችሉትን እንደማትችሉ ለማዳሞቻችሁ ነገሩና ይሄን ድስት ወግጅልኝ ማዳሜ እኔ አልችለውም በያት ለማለት ፈልጌ ነው። በተረፈ ከልብ አመሰግናለሁ። ፎሎ ላይክ እና ሼር በማድረግ ተባበሩኝ። የማዳም ቅመሞች በርቱ። በተለይ አሁን ደግሞ ይሄ ስለ ኢቃማው ጉዳይ አብዛኛዎቻችሁ ጠለቤት ሆናችሁ ልጥፋ ምን ትመክሩኛላችሁ? ልውጣ ምን ትመክሩኛ አላችሁ እያላችሁ ነው። አትጥፉ ውዶች፣ ምክንያቱም ስራ የለም። ውጭ ብትወጡ ስራ የለም። አንድ ሺ ብሩም ቢሆን ወሯን ጠብቃ ትመጣላችኋለች እና ብትወጡ ስራ የለም። ሁለት ወር ሶስት ወር ቁጭ ብለሽ አንድ ቦታ ስራ ልትሄድ ትችያለሽ። ከዛም በኋላ ያ ስራም ላይሆን የሚችላል ልትመለሽ ትችያለሽ። እና ከጠለብ የመጣችሁ ቤቱ እንዲስማማችሁ አርጋችሁ ብትኖሩ እኔ እመርጣለሁ። እንዳትወጡ ማለት እንዳትጠፉ። ይቃማ ምናምን እያሉ የሚሸውዷችሁ አሁን እናንተ አዳዲስ የመጣችሁን አይመለከታችሁም፣ ይሄ ይቃማው ማለት ነው። ምክንያቱም ይሄ ቀራር ከወጣ በኋላ አንቺ ወይ እናንተ ብትጠፉ ህጉ እናንተን አይመለከትም። ኪሳራ ነው የሚሆንባችሁ። እንዳትጠፉ በጣም የከፋ ውስጥ ከሆናችሁ በጣም የምትበደሉ ከሆነ ለኤጀንሲው ለቢሮ ማመልከት ነው። ያ ቢሮ ደግሞ እንደማይመልስ እርግጠኛ ከሆናችሁ ኢትዮጵያ ደውላችሁ ከኢትዮጵያ ያለው ኤምባሲ ደውሎ ወደዚህኛው ኤምባሲ እንዲያናግርላችሁ ማድረግ ትችላላችሁ ማለት ነው። እንዲያደረጋችሁ ራሳችሁን መጠበቅ አለባችሁ ለማለት ፈልጌ ነው። ሌላኛው ደግሞ አዳዲስ የመጣችሁ ልጆች ራስነታችሁን መጠበቅ አለባችሁ። በተለይ ውሃ ላይ ትኩረት ስጡ። በጣም ስራ የሚበዛባችሁ ልጆች ውሃ ጧጧት በባዶ ሆዳችሁ ውሃ በጣም ጠቃሚ ነው ማለት ነው። ውሃ ጠጡ። ምግብ ሳትበሉ ወደ ስራ አትሰማሩ። ምክንያቱም ድክም ብላችሁ የምትበሉት እና ንቅት ብላችሁ ጠዋት ላይ ቁርሳችሁን በልታችሁ ወደ ስራ የምትገቡት ለሴትዮዋ ራሱ እኩል ስራ አይሰራላትም። ምክንያቱም ጉልበታችሁ ደክሟልና ምግብ በልታችሁ ወደ ስራ እንድትገቡ መክራችኋለሁ። ሌላው ምንድነው፣ አረብ ሀገር ላይ ከሰራችሁበት ጥሩ ከሆናችሁ ትቀየራላችሁ። ምክንያቱም ምንም ነገር ሊያታልላችሁ አይገባም። በተለይ በቃ ልሰርጨው ወደ ሀገር መለስ አለሁ ብላችሁ ከመጣችሁ ይሄ የፍቅር ህይወት የፍቅር ላይፍ ወደ ሌላ ወጣጣ ውስጥ ፕሮሰስ ውስጥ አትግቡ። ማፍቀርን እንደዚህ ምናምን ነገር ላይ አትግቡ። ምክንያቱም ሌላ ተጨማሪ እዳ ነው የምትጨምሩት በራሳችሁ ላይ ማለት ነው። እና ይህን ለማለት ነው። ምክር አበዛውባችሁ መሰለኝ። ግን ስለዚህ ድስት ለመናገር ብዬ ነበር። አብዛኛው ባየሁት ቪዲዮ በጣም ስለደነገጥኩኝ ልንገራችሁ ብዬ ነው፣ በዚህ ድስት ዙሪያ። አስቡበት ሺ የማዳም ቅመሞች ይህና በርቱ ከሰራችሁ፣ ጭምት ጭምት ልጅ ከሆናችሁ የምር አረብ ሀገር ላይ ትቀየራላችሁ። አረቦች ጋር ግብግብ አትያያዙ፣ እልህ ውስጥ እንዳትገቡ። አረቦች እልህ ከተጋባችኋቸው፣ እነሱም እልህኛ ናቸው። እናንተ ጦሩ ከሆናችሁ የምር የወዳችሁን በወዳችሁ ይዛችሁ እንደ እንትን እንደማለት ያኔ ውስጣችሁ ቢጎዳም እንቻል እንደማድረግ አርጋችሁ ጊዜውን ማሳለፍ ይኖርባቸዋል። ምክንያቱም እል ውስጥ ከተጋባችሁ እነሱም ሌላ ውስጥ ነው የሚገቡት። እና ለማታለል ሞክሩ። ለማታለል ስላችሁ ስራ እየሰራችሁ እሷን ያኔ የምታዛችሁን እየታዘዛችሁ በጥሩ ሁኔታ ኑሩ ማለት ነው። አረብ ጋር ስትኖሩ እልህ ውስጥ አትገባቡ። እጠፋለሁም የምትሉ ካላችሁ እንዳተጠፉ ብጠፉ ምንም ነገር ሚመጣ ነገር የለም። እና ይሄ ድስት አስቡበት ለማለት ፈልጌ ነው። በጣም አደገኛ ድስት ነው። ስላዳመጣችሁኝ አመሰግናለሁ። እሺ ሁላችሁንም ሰላም ሁኑ ባላችሁበት፣ አላህ ጠብቃችሁ ስደት ላይ የወጣ ነው ሰርተን ለመቀየር እስከሆነ እራስነታችሁን ጠብቃችሁ፣ ለሀገራችሁ አላህ ያብቃችሁ። ላለው ሰላም ሁኑ፣ ልኝ ቻው።